ትንሽ ልቀቂ። ልትሄጂ ነገሮች ውስብስብ ነው የሚሉባት አሹ እንዳይናገርባት ለማሚ አደይ ያታገተችው ይመስለኛል። እያወቅሽ ዝም ብለሽ አትለፍለፊ። እሺ፣ ያልነገርኩሽ አዲስ ነገር አለ። ይህን ሁሉ ነገር ያደረገችው አደይ ናት። አንቺም ከኔ ጋር ሰላምታዊ ቆይና፣ ልጅቷን ምን አድርጊ ነው የምትላት? አንተ በምን እርግጠኛ ሆንክ? አንቺ እዚህ ቤት ውስጥ ሳትኖሪ ለአንድ ቀን መቆይ ነው የሚመስልሽ? አሹ ቦታ የራሴ ነው፣ ለማንም አልሰጠውም። አሹ የፍቅር እናት ዛሬም ወንጀለኛውን መለየት ተስኗት አደይን ከቤት እስከ ማባረር ደረጃ ደርሰዋል። አሹ የነ ፍቅርን ቤት ተሰናብቶ ከወጣ በኋላ ወንጀለኛው ማን እንደሆነ በደንብ መርምራችሁ አጣሩ። እኔ ግን እማዬ ትሙት እጅ እንደሌለበት ላረጋግጥላችሁ ፈልጋለሁ። ስላዴይ ንጽህና ቢሆን ቆሜ እመሰክራለሁ፣ አንገቴንም ሰጣለሁ በማለት ያደይን ንጽህና ለማረጋገጥ ቢሞክርም ቤተሰቡ ግን አይናቸው ታውሮ፣ አንዳንዶቹም በቅናት ተነሳስተው አደይን እዛ ቤት ማፈናቀል ይፈልጋሉና፣ ብቻ ሁላቸውም በሐሰት ተረባርቦባታል። ፍቅር ከጥላቸው እየተነሳ ምንም እንኳን በመርዙ ተጠቂ ብትሆንም እሷናት የመረዘችንን እማዬ፣ አደይን እዚህ ቤት ማየት አልፈልግም አደይን እዚህ ቤት እስካላስ ወጣሽ ድረስ አንቺን እማዬ ብዬ ለመጣራትም ይከብደኛል ብላታለች። ዛሬ ላይ የልጇን ነገር ለመስማትም ተገዳለች። አሹም የነፍቅርን ቤት ትቶ ከወጣ በኋላ በምን አይነት ሁኔታ ጉዳት እንደደረሰበት ባይታወቅም ክፉኛ በጨለማ ተዘርሮም ተገኝቷል። ደመቀና ሮማን አወዳደቁን አይተውም ክፉኛ ተደናግጠዋል። አሹ ምን አግኝቶት ይሆን? ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ። በእያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ ሰራተኛዋ አደይ ክፍል አንድ መቶ አስራ ዘጠኝን እንመለከታለን። እንግዲህ በባለፈው ክፍል ያየነው ደመቀ ክፉኛ ቤዛን ይዞ ከወዲያ ወዲህ ያላተማት ነበር። ሆኖም ከታለም ጋራ ተገጣጥሞ ምንድነው እያደረጋችሁ ያላችሁት በማለትም ተጠግታ ጠይቃቸዋለች። ሆኖም ቤዛ ተንኮለኛዋ ይኸው ካደይ ጋራ ተመሳጥረው መርዙን እንዲበሉ ካደረጉ በኋላ አሁን ደግሞ ለእሷ ጥብቅና ቆመዋል እያለችም እየተከራከረች ነው። ሆኖም እታለም ግራ ቀይን ከመመልከት ይልቅ የቤዛን ንግግር ነበር ሙሉ በሙሉ ያዳመጠችው እና ከቢዛ ጋር ምን አገናኛችሁ በማለትም ጠይቃለች። እኔ ምን አውቃለሁ ማዬ፣ እኔ በምወጣበት ሰዓት እነሱ ግን እንዲህ እንደምታየው እያሰቃዩ ነው እያለችም ነገረቻቸው። ማለትም አደይ ከእነሱ ጋር ተመሳጥራ ጉዳት እንዲደርስባት ሆን ብላ እንደፈጠረችው አድርጋ ነበር ያሳመነቻት። ሆኖም የፍቅርናት ነገሩን በመቀበል በቃ ሁለተኛ ከሷ ጋር እንዳደርሶባት በማለት ከቤዛ ጋር ጉዟቸውን ይቀጥላሉ። ወደ ቤት እየመጡ ሳለም ቆይ ግን ቤቴ ውስጥ የተፈጠረውን ቁቅልሽ ምንድን ነው? ዴቪንና ፍቅርን ማን ሊመርዛቸው ይችላል በማለት ጠየቀች። ይህኔ ቤዛም አደይ ናት፣ ሌላ ማን ሊመርዝ ይችላል? እሷ እኮ አንቺ ስለማታውቂያት ነው እንጂ በጣም ክፉና ጨካኝ ልጅ ናት፣ እያለችም ለማሳመን ሞክራለች። ፍቅር እናትም የሰሙትን ነገር እውነት ነው ብለው ተቀብለዋል። ፍቅር አሁንም ከጥላቿ የመነጨ አደይን እዚ ቤት ማስወጣት አለብን፣ እኔ እናንተን እኮ ልትመርዘን ነበረ። ነገር ግን አሁንም ከስር ከስሯ መርመጥመጥ ጀምራል። እንዴት አንተ በህይወት ልታጠፋህ የነበረችውን ሴት ልታፈቅራት ትፈልጋለህ? እያለችም በሁለታቸው መካከል ጥላቻን እየዘራች ነበር። ዴቭ ግን በፍጹም ሊሰማት አልፈለገም። ታዲያ የምታወሪውን ነገር አልቀበልሽም፣ እርምሽ አውጭ። ከዚህ በኋላ አደይ ሚስቴ ናት፣ ቀለበት ያሰርኩላትም እኔ ነኝ እያለ እንቅጮን ይነግራታል። ይህንን የሰማችው ፍቅርም ምን አይነት ሁኔታ ብትታወር ነው? ግን ዴቭ አታደርገውም። በእኔና በአንተ መካከል ምን ያክል እንደምትወደኝ ከአይን ፍቅር ያስታውቃል። እኔ እናንተ ፍቅራችን እንዳናስቀጥል አዴ በመካከላችን በቅናት የገባችም ትመስላለች። አሁን እሷን ከህይወታችን እናስወጣና እኔና አንተ በፍቅር ክንፍን በል በማለት አሁንም ዴቭን ለማባበል እየሞከረች ነው። ዴቭ ግን ምንም ብትኝ አልሰማሽም፣ ካንች ጋራ የሚያገናኘኝ አንዳችም ነገር የለም በማለት ለፍቅር ነግሯታል። ፍቅርም አሁን ላይ እብድ ሆናለች። ዳዴ መኝታ ክፍል በማምራትም አሸንጉሊቷን ይዛ ይህ አሸንጉሊት የኔ ነው እያለች ማሽሙርሙና እንቀጥላለች። ማለትም ይህንን አሸንጉሊት ዴቭ እንደገዛላት ታውቃለችና ቅናት እየተናደደች አሸንጉሊቱንም ላደይ መስጠት እንደማትፈልግ እየተናገረች ነው። ሮማን አሹ ከጠፋት ሰንበት በጥ ብሏል። ማለትም ጎይ ስልክ አይደውልላትም። ብቻ የእነ ፍቅርን ቤት ተሰናብቶ ከወጣ በኋላ አድራሻው የት እንደገባም ግራ ገብቷታል። ታዲያ ወደ ነ ለምለም ቤት በመሄድም ወደ አንቺ ቤት አልመጣም ወይ ያለችም ጠይቃታለች። ለምለምም ሰሞኑን እንዳላየችውና ከአሹ ምንም አይነት ወሬ እንዳልሰማችም ነግራታለች። ለምለም አሁንም ከባቡሬ ጋራ የልቤ ልባቸውን ማውራታቸውን ቀጥለውበታል። ማለትም ለምለም ቤተሰቦቿን በሞት በልጅነቷ አጥታለች። አክስቷ ጋር እየተካሰሰችው ቤቷም ገና አልተረካከበችም። ብቻ ግን በክስ ሂደቱ አሸናፊነትን አግኝታለች። ሆኖም አሁን ቤቱን እሷ ስትረከብ አክስቷ የት እንደምትገባም እየተመካከሩ ነው። እኔ ብቻ ምን አገባኝ? የአባትና የእናቴን ቅርስ ማግኘት ነው የምፈልገው እስካሁን የምትጠቀመው በእኔ በአባቴና በእናቴ ሀብት ንብረት ነው እያለችም እያወራችሁ ነው። በዚህ መካከል ባቡሬ በዚህ እድሜሽ ግን የቤት ባለቤት መሆን እጅግ በጣም የሚያስገርም ነው እያላትም ነበረ። እሷም ከገንዘቡ በላይ እናትና አባቴ በህይወት ኑረውልኝ ምን ነው ድሀ በሆንኩ እያለችውም ነው። በዚህ መካከል የእናቱን ትጉስታ ማሰብ ጀምሯል። እነትም ለምለም ስለ እናቱ አንዳንድ ነገሮች እንዲያጫውታት ጠይቀዋለች። ባቡሬም የእናቱ ነገር ሲነሳ ቤቱን ለቆ ጎዳና ነበር የወጣው እሷም ተከታትለው በመሄድ የማይሆን ትውስታ ውስጥ አስገባው መሰለኝ እናት በህይወት የለችም እንዴ እንዴት ነው ከቤት አስወጥቶ እዚህ ጎዳና ላይ ሊያወጣ የቻለው እያለችም ነገሩ እጅግ በጣም አስገርሟት ለመስማትም ጓጉታለች ባቡሬ እናቱ ምንም እንኳን በህይወት ብትኖርም አሁን እብድ እየተባለች በሌሎች ሰዎች ዘንድ ምንም አይነት ተቀባይነት እንደሌላትና እሱንም ቢሆን ልጄ ብላ አሁን እየተንከባከበችው እንዳልሆነም እየነገራት ነው። ማለትም እሱን በምታሳድግበት ሰዓት የሴተኛ አዳሪ ህይወትን ተቀላቅላ ብዙ ፈተናና ውጣውረድ ረድ ስታይ እንደነበረ ከዛም የአእምሮ መታወክ ገጥሟት ሌሎች ሰዎች የምትፈራ ሴት እንደሆነችም እየገለጸላት ነበረ። ለምለም እናትህን ማወቅ እፈልጋለሁ ውሰደኝ አለችው። እሱም አንቺ ብትሄጅ እኮ ትደበድብሻለች እያላትም ነበረ። የፍቅር እናት ከቤዛ የሰማችው ነገር አሁንም በሬታ ተደግሟል። ቤት እንቆቅልሽ ግራ ገብቶኛል። አደይንና ፍቅርን የመረዛቸው ትክክለኛው ሰው ማን ሊሆን ይችላል የሚለው ጥያቄ በአእምሯ እየተመላለሰባት ሳለ አሁንም መሬታ ያች አደይ ትሆናለች፣ ሌላ ማን ሊመርዛቸው ይችላል በማለት አረጋግጣላታለች። ነን የሰማችሁ የፍቅር እናት አሁንም ወደ ቤት ስትመለስ አደይን ዛሬ ሆኖ ካላስወጣሽልኝ እናቴ ብዬ ለመጥራት ከባድ ነው። ብቻ ለምን እንደማትረጅኝ ግራ ገብቶኛል እማዬ። አሁንስ እናቴ መሆንሽንም እየተጠራጠርኩሽ ነው። እያለችም መጥፎ ንግግር እየተናገረቻት ነው። ታዲያ በተደጋጋሚ አደይ ወንጀለኛ እንደሆነች የሰማቸው እናትም ደረጃ ላይ ቁጭ ብለው እንዳሉ አደይ፣ እንዴት ልጆቼን ትመርዣቸዋለሽ? አንቺ ክፉና ተንኮለኛ ነች በማለት በጥፊ መታቻት። አደይ ነገሩን ለመቀበል ይከብዷታል። ዴብም እታለም በጥፊ አደይን ስትመታት እጅግ በጣም ተበሳጨ። ጮኸባትም፣ እንዴት በቤዛ ተንኮል አደይ እንደመረዘቻት አድርገው ከጥላቻ የመነጨ ንግግራቸውን አምነሽ በጥፊ ትመቻታለሽ? እጅሽንስ እንዲ ለጥፊ ታነሻለሽ? እያለም እስካሁን ማሚ እያለ ያክብራት የነበረው ወይዘሮ እታለምን ዛሬ ላይ ግን ጣቱን በመቀሰር በቃ አደይ ከወጣች እኔም መወጣለሁ ሽ እንደው ይቀራል በዚህ ሁኔታ ከነ ፍቅር ጋር የሚቀጥልበት አንዳች ምክንያት የለኝ በማለት አደይ ልብሶቿን ለማስተካከል ወደ መኝታ ክፍል ስታመራ አብሯን ነበር ተከታትሏት የገባው። ሆኖም አደይ በቃ ከዚህ በኋላ ቤታቸውን ትቼ መውጣት ግዴታዬ ነው በማለት ልብሶቿን እያስተካከለች ሳለ ደብም እኔ ማብረሽ እወጣለሁ አንቺ ወጥተሽ ለምንድ ነው እዚህ ቤት የምቀመጠው? እያለም ሻንጣውን አስተካክሎ ለመውጣት ሲል፣ በፍጹም አንተማ አትሄድም አብረን ከወጣኔ ነገሮች ትክክል አይመጡም አለችው እሱም ዛሬ ልቅር እንጂ ነገ ግን አልቀርም ለማንኛውም አብረን እንወጣለን እያለም የሻንጣዋን አስተካከላ ለጉዞም ትነሳለች ፍቅር በመጀመሪያ ከአውሮፓ ጓደኛዋ አሸንጉሊት እንደተላከላትና አሁን ግን እንደ ጠፋትም ለእናቷ አሳምናታለች አደይ ልብሶቿንና አሸንጉሊቷን ይዛ ስትወጣ ይህ አሸንጉሊት የኔ ነው በማለት ማንቅቻት እናት በመጀመሪያ ከፍቅር የሰማችው ነገር ስላለም ይህንን አሸንጉሌት መጀመሪያ ፍቅር ስታወራ ሰምቼ ነበረ ስጫት እያለችም ተከራከረች። ይህብም ሁኔታቸው አስገርማቸው ይህ አሸንጉሌት ያደይ እንጂ ያንቺ አይደለም በማለት ጠየቀች። ነገር ግን የኔ ነው ዴብ፣ አንተም ተጨምረህ እንዴት ለአደይ ጥብቅና ትቆማለህ እያለችም መንጨርጨር ጀምራለች። መጨረሻም አደይ ለማንኛውም ስለነበረን ቆይታ ከልብ አመሰግናለሁ፣ እንግዲህ ቤታችሁን ተሰናብቼ ሄድኩኝ በማለት ጫን ጠቅላ የነበረችበትን ቤት ተሰናብታም ወጥታለች። ደብም ተከታትሏት አደይን እሸኛታለሁ እያለም ተነስቶ ሄዷል። አሹን ፍለጋ የሰነበተችው ሮማንም እስከ መጨረሻም አስደንጋጭ ነገር በስልክ ሰምታለች። አሹ ምን ሆነ እያለችም እየተርበተበተች ነው። አሹ ወደሚገኝበት አቅጣጫም አምርተው ክፉኛ መሬት ላይ ተዘርሮ በጨለማ አግኝተውታል አሹ አሹ እያሉ ሲጣሩ እሱ ግን የሚናገረው አንዳችም ቋንቋ የለም አሹ ክፉኛ እየተጎዳ ይመስላል ብቻ በምን አጋጣሚ እዛ ደረጃ እንደደረሰ ባይታወቅም ያ ሳቅና ጨዋታ እንዲሁም ፈገግታ ገራገሩ ልጅ ዛሬ ላይ ግን አንደበቱ ተዘግቷል ለማንኛውም አሹ ምን አግኝቶት ይሆን በቀጣይ ክፍል አብረን የምንከታተለው ይሆናል ዛሬ ሰራተኛዋ አደይ ክፍል 119 ንን ይመስል ነበረ። ቀጣይ ቪዲዮ ከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤት